የዛሬው በጣም አስደሳች እና ደስ የሚል ምሳሌ ነፃ የወጣችበት ቀን ነው። ምሳሌ እንግዲህ መድብል እንግዲህ ምሳሌን ይዞ አለመግባቱ በቤት ውስጥ ከገባ በኋላ በጣም ቢያሳዝነው እና በተለይ ቅድስት ይዞ ይመጣል ብላ ቤት ቡና ፈረሻ እየጠበቀችው እያለች ከገባ በኋላ ግን ቃሉን ማክበር ስላልቻለ በጣም ተናዶ ጊዜ ቤትማ መቀመጥ የለብኝም እንደምንም ብዬ እሷን ይዤ መምጣት አለብኝ፣ ብሎ ከቤቱ ወጥቶ ሲሄድ እንግዲህ ምሳሌ ያለችበትን በመድረሱ ቀስ ብሎ ምሳሌ እባክ ፍታኝ እያለች በምትለምነው ሰዓት ነበረ በሩን አንኳኩቶ እየገባበት። ከዛም ገብቶ አጋቹን እንግዲህ ማንቁርቱን ይዞ ድህት ምሳሌን ትፈታለህ አትፈታም? እንዲሁም ምሳሌን መፍታትና ለእኔ መስጠት ብቻ ሳይሆን ዝናን ለእኔ ያሳልፈህ ምትሰጠኝ ከሆነ ከአቅም በላይ የሆነ ገንዘብ ሰጣለውኝ ዝና ያለበትንም ልትተባበረኝ የተገባሉ ሲል ይጠይቀዋል። እሱም እንግዲህ ገንዘብን አጋቹም ቢሆን ገንዘብ ለማግኘት እንጂ ምሳሌን ያገታት ከምሳሌ ጋራ ምንም አይነት ነገር ያለው ቅራኔ ስለሌለው ገንዘብ የምትሰጠኝ ከሆነ ምሳሌንም ይኸውልህ እሰጥሃለሁኝ ዝሱንም ያሉበትን ሁሉ አሳይሃለሁኝ። ወንድምህም ብሩክ የት እንዳለና እንዲሁ ካሊ ሙሲሲ የሚባለውንም ሰው ድረስ ላገናኝ ይችላ ህዝብ ቃል ተገባቡና በልተሸክመ ውጣ ብሎ ምሳሌን አስይዞ ምሳሌ ተነሽ ምን ያርበተብት ይሻል ሁኔታውን ካልነገርከኝ በሽጉ ጭንቅላትን ምለው ሲል ምሳሌ ደነገጠች፣ እና አጎቴ እንዳትመታው እንዳትመታው አጎቴ፣ እሱኮ መልካም ሰው ነው። ምንም ያደረገ ነገር የለም። አብልቶኛል፣ አጠጥቶኛል፣ ተንከባክቦኛል፣ አሞኝ እንኳ ሆስፒታል ወስዶኛል እና ምንም እንድታደርገው አልፈልግም ስትል ምሳሌም ለአጋቹ ምስክርነቱን ሰጠችው። በእርግጥ አጋቹ በጣም የሚደነቅ ነው። በህጻናቷን ምንም ነገር ምሳሌን ያደረጋት ነገር የለም አብልቷታል፣ አጠጥቷታል፣ ሕክምና ወስዷታል። በጣም ተግባር፣ ደስ የሚል ተግባር የተገበረ ሰው ነበረ። በዚህም የተነሳ እንግዲህ ብሩክስ የሚለውን ነገር አብረን ስናይ ብሩክም እንግዲህ ይመጣል እየተባለ እየተጠበቀ እንደነበር ሁላችንም ያየነው ነበረ። ሆኖም ግን ምሳሌን ይዞ ወደ ቤት ሲሄድ እንግዲህ ከመሄዱ በፊት ደግሞ ቅድስት ከቤቱና ገባ ወጣ እያለች ምን ነው ቀሩ ዛሬ ብላ እንዲሁም ሰርፕራይዝ ልታደርግ ልትደበቅ ወደ ጓዳ ስትሮጣ ነበረ። ሆኖም ግን ስትወጣ በሩ ተከፍቶ ነበር ያገኘችው። ምንድን ነው እየተከሰተ ያለው በማለት ትልና ለካ መድብል ገብቶ ቡና ፈራርሻ፣ እነ ዳጣና እነ ሞገስ እራሱ መጥተው፣ አይ እናንተም አሁን አይደለም የምትመጡት ውጡልኝ። ምክንያቱም አንድ ላይ ስመታችሁ ምሳሌ ዛሬ ወደ ቤት ስለምትመጣት ሰርፕራይዝ እናድርጋ ሲል፣ እንዴ ለምን እኛን አልነገረንም? ሲሉ ይጠይቋታል። እንዴ መድብል ለብቻው መስራት ጀመረ እንዴ ሲል ሊጠራጠርና፣ ከዛ ቀን እንግዲህ ዝና ንፈታለሁ ካለ ጀምሮ ሞገስ በጣም እየደነገጠና እየፈራ ያለ ነው በመድብል እምነቱን እየን እያጣ ስለሆነ እያስጨነቀው ይገኝ ነበር። ዳታም ደግሞ እንዴ ለምንድን ነው በጋራ መስራት ተጀመረ? እንደ እያለችም እየጠየቀችው ነበር። ሰላም ወደ ቻናል እየተከታታዩ ሰላማችሁ በእያላችሁ በትብዛሌ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ምሳሌ የቀጣይ ፓርቲ ዘንላችሁ መጠናል። እንግዲህ ማህሌትን እንዳያችኋት በጣም እየተርበደበደች ከገንዘብም ሳትሆን እንግዲህ ከምንም ሳትሆን ጭንቀቷን ቁጭ ብላ እያሰበች እንደዚህ ሁኝ የቀረሁ ማለት ነው መጨረሻዬ። ዝናም ታገተ ብሩክም ጠፋ፣ ገንዘብ አልባ ሀብት አልባ ሁሉንም አጣሁ ማለት ነው እያለች እንግዲህ ካፌ ቁጭ ብላ ስትር በተበት ድንገት ስልኳ ያቃጭላል። ስልኳን ሃዶ ስትለው ሃሊም ሙሰሲ ሃሊም ሙሰሲ ነበር። እሱም ያላት ነገርኩሽ፣ እህትሽን አግተታን አግተናታን ቀጣይ ደግሞ አንቺ ነች ተረኛዋ። በሚል ነበር እንዴ የት አግኝታቸዋት? እንዴት ታገታቸዋት? ረኔ እሷ የምታውቀውን ነገር ስለዝና ያለውን ቦታ ስለምታውቅ እንድጠይቂያት ነገርንሽ፣ ከማትጠይቂያት እና ና ማትነግሪን ከሆነ ግን እናሳይሻለን ሲል ነበር የመለስላት። ተደናገጠችና እሷ ያለችበትን ፍለጋ ትሄዳለች። ስትሄድም ኤፍራታት ተጠፍራ ባጋቾች ተፋጣ ታገኛታለች። አንቺ ምን አይነት ክፉ ሰው ነሽ? እኔ ስንት ነገር እያሰብኩልሽ አንቺ አሳልፈሽ ዝና ልትሰጭ ነው ወይ ከሀሊ ሙሴሲ ጋር የተደዋወልሽው ብላ ስትላት፣ አይደለም እኔ እኮ መድብል ብዙ ገንዘብ እሰጥሻለሁ ስላለ ገንዘብ ብዬ ነው እና የገንዘብ ሆነሽ ከሆነ ደግሞ አሁን የባሰ ሀሊ ሙሴሲ አንቺን አንገድሽን ቆርጦን የንም ቆርጦን ሊጠለን ስለሆነ ዝና ያለበትን መናገር አለብሽ ብላ ስትጮባት፣ በፍጹም የመንኝኔ ዝና ያለበትን ቦታ በፍጹም አላቅም አላቅም። እና ስለዚህ አሁን አንቺ እሱ ጋር ደውለሽ ሀሊ ሙሴሲ ልታስይዥ ነበር ማለት ነው፣ ከመድብል ጋር ሁነሽ። አሁን ምን ላድርግ፣ ገንዘብ ስለሌለኝ ገንዘብ ምን ደግሞ ምን መስለሻል ከፍሪጅ የወጣ ዶሮ መስለች ተሸርኩ ተሻልሳ ነገርኩሽ። አሁንም ቢሆን አንቺ አሳልፈን ነው ምንሰጥሽ። እውነቱን ታወጪ እንዳወጪ። በፍጹም አሁንም ቢሆን በእርግጥም ቢሆን ኤፍራታ ዝና ያለበትን ቦታ በፍጹም አታውቀውም ማለት ነው፣ ምክንያቱም አላየችም። እና ከዛ እንግዲህ ካሊብ ሙሴሲም እሷ ታንዷት ከተወገደች ደግሞ ሁለተኛዋ ማህሌት እንድትወገድለት ትዕዛዝ ሰጥቶ ስል ነበር። በራሷ ደውላ ነበር የሄደችለት ማለት ነው። አሁን ማህሌት በጣም ተጨንቃለች። ከሁሉም ያልሆነ በጣም ማህሌት እንግዲህ የሚያይ ሰው መማር ያለበት ነው። ገንዘብ ሀብት ብላ ከሞቀ ትዳሯ ከሚያከብራት ባሏ ወጥታ እንግዲህ በአሁኑ ሰዓት ከገንዘብም ሳትሆን ከክብርም ሳትሆን ያለችበትን ሰዓት ስናይ ይህ ትልቅ ትምህርት የሚሰጠን አስተማሪ የሆነ ነገር ነው ብለን ነው የምናስበው። ምሳሌም ደግሞ ምንም ሳትሆን አንድም ነገር ሳይደርስባት መድብላ ግንቷት እንዳሰበው ወደ ቤት ይዟት በሚሄዱ በጣም ደስ ይላል። ምንም የምታውቀው ነገር በእርግጥ ሕክምና ውጭ ሀገር ሄዳ ታክማ ብትመጣም አሁንም አስደንጋጭና ፍርሃት ያለው ነገር ስትሰማ እንደሚያስጨንቃት እና እንደሚያማት ያየንበት ሰዓት ስለነበረ፣ ያንም ግን አጋቹ በጣም መልካም የሚባል ትብብር ያደረገላት እንደሆነ አይተናል። ከዛ እንግዲህ ተበሳጭቶ እና ተናዶ ወደ ዝና ይሄድለታል። መድብል መቅደስም ተያዘች እንዴ? መድብልም ሞገስም ተያዘ፣ ሉላም ታገተች፣ ሁሉም አለቁ፣ አንተ ብቻ ቀረ፣ መጣህ እንዴ ነበር ብሎ የጠየቀው፣ ዝም በላባ፣ እኔ ነግሬሃለሁ፣ አትመልስልኝ በማለት በብስጭት ይናገራል። እንግዲህ ሞገስም ሉላን እንጂ የሚፈልገው ለብሩክም ሆነ ለምሳሌ ምንም ነገር አይመስለውም። ሁልጊዜ እንደምናየው የተርበተበተ ብቻ ሉላን ብቻ የሚያገኝበትን መንገድ ነበር ሲፈልግ የነበረው። በዛ ምክንያት እንግዲህ ዓለም አስፈረም በሄደበት ሰዓት ነበረ መድብል አንድ ጥቁር ነጥብ የጣለበት። እናሱ እሱ ስንት ነገር እያሰቡ እሱ ሉላ እንደማገኘት ወረቀት ይዞ አስፈርሞ ዝናን ሊፈታ የነበረውን ሲያስበው በዛ ትንሽ ቅር ስለተባባለ አሁን እንግዲህ ዳጣንና ቅድስትን ከቤት ጠርታ ሲቀመጡ ስለ ምሳሌ ዛሬ መምጣት ስትነግራቸው እንዴ መድብል ለብቻው መስራት ጀመረ እንዴ ለምንድን ነው እያለች ዳጣ ስትጠይቃት እኛኳ አሁን በጋራ ምሳሌንም ማስፈታት ሩክንም ያለበትን ማምጣት እንዲሁም ደግሞ ሉላንና እሱንም አንድ ማድረግ እያሰብን ያለንበት ሰዓት ነበር ምን እየተፈጠረ ነው በማለት ይደናገጣሉ ከዛም በኋላ እንግዲህ ሞገስም በጣም እየተጨናነቀ እየተርበተበተ ሲሄድ እንግዲህ ያግየው ሰላምን ምሳሌን ለማስፈታት ብሎ መድብል ጀግናው ከአጋቹ ጋር ማንቁርት ለማንቁርት ተያይዞ ሲያየው በጣም ነበር የደነገጠው። ለካ እንደዚህ አይነት መድብል ጀግና ነው ብሎ ሞገስም ያሞገሰው ሰዓት ነበረ። ኤፍራታም እንግዲህ እዚያው ታግታ እየተርበተበተ ትገኛለች። ቀጣዩ መሀሌትናት እንግዲህ ጣፍንታው የሚደርሳት ሆኖም ግን አሁን ዝና በፍጹም መፈታት የለበትም። እባክን ዝና ፈተነ እኝም ወረቀቱን ላስፈርመው ምሳሌንም ያለችበትን እንጠይቀው ሲለ፣ አንተ ታምሃል፣ ጤነኛ ነህ። በፍጹም እኛ እኮ ብንፈታውም አይነግረንም። ዝና ዝና ፈተን ማለት ሁላችንም አለቀን ማለት ነው። ስለዚህ ይሄንን ሀሳብህን አልቀበልህም ሲል ይነግረዋል ማለት ነው በዚህ ጊዜም በቃ ጀግናው መድብል አሁንም ቢሆን እንዳለው ዝናን ዝና ሳይፈሳይ ምሳሌ ማምጣት ነው። እንግዲህ በመጨረሻ ሰዓት በባክ ልቀቀኝ ምን አደርግልሀለሁ እያለች ምሳሌ በምትለው ሰዓት እንግዲህ እሱም አይዞሽ እኛ እኮ ምንም ያደረግንች ነገር የለንም። ታዲያ ለምን አትለቁኝም? አባቴ ናፈቀኝ አጎቴ ናፈቀኝ፣ ቅድስት እየናፈቀችኝ እያለ ስትለምነው ነው እኔ እኮ እኔ እንደ እኔ ቢሆን እፈታሽ ነበር፣ ትእዛዙ ከሌላ ሰው ሆኖብኝ። ያ ሰው ውስጥ ምን አድርጌው ነው እኔ ምን በደልኩት? እያለኝ ስትለ ምንም እንደሆነ አልገባኝም። አይዞሽ አንድ ቀን ግን ከዚህ ትወጫለሽ እያለ ነበር ተስፋ ሲሰጣት የነበረው። በዚህ መሰረት እንግዲህ አሁን እውነት ተስፋ እንደ ሰጣት ምሳሌ እንግዲህ ሲንኳኳ ነበረ በሩ ያለቀው ምክንያቱም መድብል እንደምንም ብሎ ዛሬ መሄድ እ መሄድ ያለብ ባለበት ሰዓት ደርሶባታልና ምሳሌን ይዟት ይወጣል ብለን ነው በዚህ ፓርት እንግዲህ በጉጉት የምንጠብቀው። እንግዲህ ማህሌትስ ቀጣይ ላይ ምን ሊደርሳት ይችላል? እውነት ሉላስ ከዚህ በኋላ ተስፋዬ ለመለመ፣ በራልኝ፣ ተደሰትኩኝ የልጅናት ለሆን ነው እያለች ከመጎስ ጋር ለመቀጠል የምታስበውን ጉዞ እውነት ይሳካላታል ወይ ወይንስ አሁንም ቢሆን መድብል ጋር ደግሞ መጎስ ተጣርቶ የባሰ መድብል ብቸኛ ሆኖ ከዳጣ እና ከቅድስት ጋር ብቻ ይፈታተናል፣ አብሮ ይህን ችግር ሁሉ ይወጣል ብለን ነው ወይንስ መጎስ በሰተቱ ይቅርታ አድርጎ መሃል ሉላንም እንግዲህ ተስፋዋ እንዲሞላ ያቦ ያሳኩላት ይሆን? በጣም በጉጉት እና ውስብስብ ያለና በጉጉት እንጠብቀው የምንችል በውስጡ ብዙ ነገርን ያዘላዝ ተማሪ ነገር የሆነ ነው ምሳሌ ድራማ። አሁን ለማንኛውም ምሳሌ እስቀጣይ ላይ እውነት መጎስ ይዟት ማነው መድብል ይዟት ይመጣል ወይ የሚለውንም አብረን የምንከታተል ይሆናል። ውድ ተመልካቾች እናንተም ስለምታበረታቱ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ቻናሉን ሰብስክራ እያደረጋችሁ ቀጣዩን አብረን እንጠብቅ። አመሰግናችኋለሁ።